ብስምላህ አሰላም አሌይኩም ወራህመቱላሂ ወበረከቱ። ተከታታዮች ገናቸው ስራ ት ላይ ዛሬ የማሳያችሁ ተምር ነው። ተምር ለጤና ተስማሚ ነው። ብዙ አይነት ተምሮች አሉ። በጣም ብዙ አይነት ናቸው ያና

እንደዚህ በእንደዚህ መልኩ አቅርቤዋለሁኝ። ይኸው ጋዋም እየሰራሁ ነው። ዙሮ ጋህዋና ተምር ህጣማችን ወንድማማቾች ናቸው። ጋህዋችን በዚህ መልኩ እየሰራሁ ነው ማለት ነው። ይኸው ደርሶልኛል። ገዛ ህጌ እሳትን አጠፋና ብስሚላ ረህማን ራሂም። በዚህ መልኩ ብስሚላ ማሻአላ። ጋህዋና ተምር በአንድ ላይ ይስማማል። ተምር ለጤና ተስማሚ ነው። ቢያንስ በጠዋት ላይ በቀን ሶስት ተምር ብሎ በጣም ቆንጆ ነው። ተስማሚ ነው ማለት ነው። ለጤና ተስማሚ ነው ይባላል። ተምር ይመከራል። ዞሮ ዞሮ ሳይበዛ በቀን ሶስት ተምር ብንበላ ጥሩ ነው ማለት ነው እንደዚህ አድርገን

እንሻላህ አንዳንዶች አረቤት እና ከአረቤትም ማናገኝ አቋርጣይ ነው። በነገራችን ላይ ደስ ይል ነው። ከአረቤትም ማናገኝ ተምርም ሆነ እሸት ተምር እሸት ተምር አሁን ያው አሁን ላይ አሁን ላይ ሞልቷል። እርካሽ ነው ደግሞ ይገዛ። እርካሽ ነው፣ ገዝታችሁ ብሉ። ለጤናችን ለጤና ተስማሚ ነው ይባላል እና ማንኛውም ተምር ቆንጆ ነው። ቢያንስ በቃ ሶስት ተምር ይመከራል። ገዝታችሁ ቅመሱ። ይሄን ይመስላል። ጥብ አድርጋችሁ ሁላ ጽፍ ታሪክ ነው አደግዋለሁ በጣም ቆንጆ ተምር ነው። በተለይ ገሀዋ ካለ ገሀዋ ጋር ለበለዛ ነው ይዘን ብዬ ተቀማለው ማለት ነው። ወለይ እና በጣም ቆንጆ ነው፣ ጣፋጭ ነው። ማሽት ተምር። በነገራችን ላይ ብዙ አይነት ተምር አለ ማለት ነው። ብዙ አይነት ተምር አለ፣ ግን ይሄ ቆንጆ ነው። ብዙም ስኳራማ አይደለም። በነገራችን ላይ ይሄ ከሌሎች ተምር ለየት ያለ ነው። ተምር ማለት ነው። ገዝታችሁ ቅመሱት። አረቦቹ ቤት ካለ አልሀምዱሊላህ አይደለም? እንግዲህ፣ ከሌለም ትገዙታላችሁ፣ ካለም ተጠቀሙ። ለአንድ ላላህ ብዬ ወዳችኋለው። ስላዳመጣችሁኝ በጣም ነው የምወዳችሁ። ባላችሁበት ሁላችሁም አላህ ይጠብቃችሁ። ወሰላም አለይኩም ወረህመቱላሂ ወበረካቱህ